አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን። ትናንትና በለቀኩት ቪዲዮ እንግዲህ በጣም አስገራሚ ኮሜንቶችን እያየሁኝ ነበረ። የአገሬ ሰው ምን ይላል እውነትም እንዶ ያልተያዘ ሰው ግልግል ያውቃል። እና እውነት ነው፣ የተያዘ ሰው ብቻ ነው የሚያውቀው። ወላ ይሄን በሽታ የደረሰበት ካልሆነ በስተቀር ማንም ሊረዳችሁ አይችልም። ተረት ተረት ትንቆቅልሽ ነው የሚመስላቸው ማለት ነው። እና ግን በሁሉም ደርሶባቸው ይዩት አልልም፣ ምክንያቱም ለጠላቴም አልመኘውም። በጣም ስቃይ የሆነ በሽታ ነው። ወላሂ ሰው የሚያየው ቁስል ከላይ ሰው አይተው እንኳ ያዝንላችኋል ከላይ የሚታይ ነገር ማለት ነው። ግን ይሄ በቃ ሲመጣባችሁ እንደፈለገ ያደርጋችኋል። ወይም አዳራችሁን በቃ እንቅልፍ እንቅልፍ እንኳን ለሰው ልጅ ኒዕማ ነው። ወላሂ አላሂ የሰጠን ኒዕማ ነው። ግን ስንት እንቅልፋቸውን አተው ሌሊቱን ሙሉ ሲጨነቁ ሲሸበሩ የሚያድሩዋሉ። ሲነጋ ግን ሰው ጋሳል በሰላም የሚፈልጉትን ስራ የሚሰሩአሉ እና ለዛውም ደግሞ በቃ ሁል ጊዜ አሞኛል ማለት ስለሚሰለች ብቻ በቃ አሞኛል የማትሉበት ሰዓት አለ። ግን ውስጣችሁ በጣም እየታመመ ማለት ነው እና ይሄንን በሽታ የተያዘው ራሱና አላህ ብቻ ናቸው የሚያውቁት ስቃዩን ማለት ነው እና ሌላ ሰው እንደዚህ የገዛ ቤተሰቦቻችሁ ራሱ የቅርብ ቤተሰቦቻችሁ ራሱ ላይረዷችሁ የሚችሉበት ሰዓት አለ እና ይህ ነገር በጣም ስቃይ ነው። እና እንዲህ ነው እንዲህ ነው ብሎ ለሰው ማስረዳት ጀመር አይቻልም። በጣም ከባድ ነው እና በዚህ በሽታ እንደኔ የተጠቃችሁ ወላሂ በጣም ነው ማቀው ስሜት ውስጡ ስቃዩን በጣም ነው ማቀው እና እኔ እንደነገርኳችሁ ከዚህ በፊትም ብዙ አውርቻለሁኝ ወላሂ ተነስቼ እንኳን ለመስገድ ሶላት ለመስገድ ወጥቼ ለመሄድ ራሱ እግሬን ይዘይ ነበር መሄድ አልችልም ነበር እኔን ሁላ ነበር እና በጣም ስቃይ ነበር ያሳለፍኩት አልহামዱሊላህ ሁሉንም ወስዶልኛል እና አሁን ያው የተወሰነ ነገር ስላለ ሰው ያሳለፈውን ሲያወራ ለሰዎች ትምህርት ይሆናል። ያ ነገር ገብታችኋል። እዚህ ቦታ ላይ ያሉ ብዙ ሰዎች አሉ፣ በተለይ ስደተኞች ላይ በቃ ከውጭ ሀገር ሂደን ድናችን ተምረን ምናምን በቃ ስንወጣ እንደዚህ ወዳለህ መንገድ ስንጠጋ ቤተሰቦቻችን ላይ ያሉትም ሊሆን ይችላል። አሁን በብዛት የሩቃ ቤት ሲሄድ ያየሁትና ያገኘሁትን ነገር ቤተሰቦቻቸው ድሮ ዶሮ፣ በግ ምናምን ሲገብሩ ለጂኖች የኖሩ ሁነው ከዛ እነሱ ሲሞቱ ያ ጂን ወይት ይንጠላጠላል ልጆቹ ጋር ገብቷቸዋል። ልጆቹን ለማጥቃት ይፈልጋል። አረብ ሀገር የሄዱት ብዙ አብዛኛው የገጠር ልጆች ናቸው፣ የምንሄደው ወደ አረብ ሀገር ማለት ነው። ከተማ ላይ መቸም የከተማ ልጅ ዘነጥ ብሎ የሚኖረው በጥሩ ቤተሰብ የሚኖረው ተነስቶ አይሄድም አረብ ሀገር ከስንት አንድ ነው እንጂና እና እንደኛ አይነቶቹ የድሮ የገጠር ቤተሰብ ያሳለፍን እነዛ ቤተሰቦች እንግዲህ እንደዚህ ሲገብሩ ለጅን፣ ለምኑ፣ ለሸይጣን ሲገብሩ ኑረው አሁን አሁን ላይ ያለው ትውልድ ድኑን እየተማረ በተለይ አረብ ሀገር ሂደን ድናችንን ተምረን ወደ አላህ በምንጠጋበት ሰዓት እነዚህ ሰይጣኖች ለእኛ ፈታኝ ሆኖ ይነሳሉ ማለት ነው። ገብቷቸዋል። እና አብዛሃኛው የሚጠቀው ወላ ሩቃ ቤት ስትሄዱ አብዛሃኛው ኒቃቢስት ነው በቃ በእንደዚህ አይነት በሽታ እያነሳ የሚፈጠርቀው ግርግዳ ግድግዳ ላይ የሚያፋጋቸው ማለት ነው። እና ከእኔም አንዷ ነኝ። ሶ በቃ እንደዚህ እንትንኛ ወደ አላህ ምናምን የምንጠጋ ሲሆን ድናችን የምናቅ ሲሆን ይሄንን ምናምን የሚደረገውን የሚደማው ምን የሚባለው ለጅን የሚገበረውን ነገር ያን ነገር ስለምንቃወም ነው እኛ ላይ እንደዚህ አይነት ነገር የሚበዛው። ገብቷችኋል። አንድ እሱ ነው። ሁለተኛ ደግሞ የሰው ቤት የምንኖር ሰዎች እንግዲህ የአንዱ አይን የአንዱ አይን እንግዲህ የሁላችንም አይን አንድ አይደለም። የሚያጠቃ አይን ሊኖር ይችላል። በዛን አጋጣሚ የምንጠቃለን እና እንደዚ እንደዚ አይነት ነገር ይፈጠራል። እንዲሁም ደግሞ ይሄ ምንድን ነው ጅን አል አሽቅ የሚባለው ማለት ነው። ብዙዎቻችን የሚያጠቃን ጅን ቢኖር እሱ ነው። ትዳር እስኪ እምቢ ያላችሁ በቃ ትዳር፣ ብዙ ሰው እምቢ ብሎታል በቃ ትዳር አይፈልግም። ለምን ያ ጅን ልአሽቅ የሚባለው ወይም የአይነጥላ ጅን የሚባለው ስላለበት ትዳር ይከለክላል። እርግዝና ሀታ ሁሉ ይከለክላል። በየሶስት ወራቸው በዚህ ምክንያት የሚያስወርዱ ልጆች አሉ። እና በዚህ በዚህ ምክንያት ተጠቅተው ብዙ ሰዎች እየኖሩ ነው ያሉት። እኔም በቃ እኔ በነገራችን ላይ ልጆቻችሁ ጋር የሚያያይዛችሁ ከሆናችሁ ልክ እንደ እኔ እኔም አሁን ልጆች ጋር የሚያያዙ የሚያያይዘኝ እንጂ ባሌ ጋር አልሐምዱሊላ ደህና ነኝ እስካሁን። እና ብዙ አግብተው በዚህ ምክንያት የሚፋቱ ሰዎች አሉ። በቃ ስሜት ለባላቸው አይኖራቸውም። ባላቸውን በቃ አኔው ምናምን ይላሉ። ልክ እኔ ልጆች ጋር እንደሚያፋጥጠኝ ባሎቻቸው ጋር እንደዚ። ግን እኔ የምለው የባል ይሻላል ወላ ልጆቻችሁ ጋር ከሚያፋጥጣችሁ ባሎቻችሁ ጋር ብትፈጠጡ ይሻላል ለምን ልጆቻችሁ ጋር ተራርቃችሁ አተራረቁም ባል ግን ቢያንስ እንደዚህ አይነት ጉዳይ ከተቸገራችሁ እንኳን ራሱ ተፋታችሁ ብቻችሁ ልትኖሩት ይችላላችሁ በሰላም ግን የልጅ በጣም ከባድ ነው እና ብቻ አልሐምዱሊላህ ይህንን በሽታ ላያንሳለኝ እና እንደዚህ አይነት ነገር ለሰው ብታማክሩትም ምን ብትሉትም ሊቀልድባችሁ ሁላ ይችላል እና ብዙ በዚህ የተጠቃችሁ ስላላችሁ አላህ ይድረስላችሁ ስቃዩን አውቀዋለሁኝ። እና ብዙ ሆዳችሁን የምትታመሙ ልጆች አላችሁ። በተለይ የጀርባ መቃጠል እኔም ላይ አለ። ብዙዎቻችሁ የጀርባ ይቃጠላል የምትሏላችሁ፣ ሆዴ ሆዳችሁ በጣም ሰው ድረስ አጠገብ ተቀምጣችሁ እራሱ የምታፍሩበት ሰዓት አለ። ሆዳችሁ በሚጮህበት ሰዓት ማለት ነው። እና የሚሯሯጥ ምናምን እንደዚህ እና ይሄ የተበላ ድግምት የሰራው የሚሰራው ነገር ሊኖር ይችላል። ድምጽ ሊሰራ ይችላል። ብቻ የሆነ ነገር መጥፎ ነገር ሆዳችሁ ላይ ሊፈጥር ይችላል። ድግምት ነው የተበላ ነው። ወላ ብዙ በጉበት ካንሰር በኩላሊት እንትን እየተባለ ኩላሊት ኢንፌክሽን ወላ። አንድ ልጅ ነው የምላችሁ የማውቀው የጊራና ልጅ ነው። ኩላሊቱ ፌል አድርጓል ተብሎ ሁለቱም ኩላሊቱ አዲስ አበባ ጥቁር አንበሳ ሆስፒታል ሄዶ መጨረሻውን ምን ሆኖ ተገኘ? ያ ነገር በህልሙ አሳየው አላ በህልሙ አሳየው እና እንደዚህ እንደዚህ አይነት መድኃኒት ጠጣ ብሎ ከባህል መድኃኒት ሂዶ ያ መድኃኒት በሚጠጣ ሰዓት ያ ወደ ላይ ወደ ታች ብሎ ሲወጣለት ወላ ሁለተኛ ሂዶ ድጋሜ ሲመረመር የኮላሊት ኢንፌክሽን የለብህም ተባለ። አያችሁን እርዱ ተብሎ ከሰው ፊት ቀርቦ ነበረ። እንደዚህ ሊሞት ነው ተብሎ ማለት ነው። ወደ ውጭ ሀገር ተሄዶ ነው ኩላሊት ሁለቱም ፌል አድርጓል ተብሎ ማለት ነው። የሰው ኩላሊት ያስፈልገዋል ተብሎ እና እንደዚህ የምትባሉበት ደረጃ ትደርሳላችሁ። አንዲት የሆነች ልጅ ደግሞ በቅርብ ማቃት የደወለችልኝ ልጅ አለች። የጉበት ካንሰር ሁኖባት ማለት ነው። በድግምት ምክንያት ሰ ብዙ ነገር ያጋጥማችኋል ግን አሁን ጤነኛ የሆናችሁ አላህን አመስግኑ። ወላሂ ከዚህ ፈተና ውስጥ አላህ ያስገባችሁ እንጂ በሰው እንደዚህ አይሆንም ብላችሁ አትቀልዱ። አንድ ቪዲዮ ላሳያችሁ። ወላሂ ወንድ ነው ታሞ እየተቀራለት ነው። እሱን ቪዲዮ ትንሽ ላስመልክታችሁ። ወላ እኔም እንደዛ ነው የሚያደርገኝ። ብዙ ሰው እንደዛ ነው የሚያደርገው።

ወንዶች ይሄ እንግዲህ እንዳያችሁት ነው። በጣም ነው የሚያስፈራው። ሲጀመር የጂን ድምፅ ትክክለኛው በቃ እንደዚህ በጣም ውፍር ያለ ነው እና ረጅም ሳቅ። አሁን እኔ በጣም ነው እንደዚህ የሚያረግኝ እና በጣም ረጅም ሲያቅ ነው የሚያስቅ። በጣም ነው ፍንቅል ብሎ ትክትክ የሚያደርግኝ። ግን ስመጣ ከሩቃ ቤት ስመለስ ራሱ ሆዴን ፍር ይላል። የሳቁበት ማለት ነው። እንደዚህ እንደ ወንድ ወፍራም ሳቅ ማለት ነው የምስቀው እና ጂኖች እንደዚህ ድምጻቸው ያስታውቃል። በጣም ወፍራም እና እንትን የከረደደ ድምጽ ነው ያላቸው ማለት ነው እና ወንዱን ድረስ እንደዚህ እያደረገው እያያችሁት ነው። ግን ሩቃ ቤት ብትሄዱ በጣም ተገርማችሁ አዝናችሁ ነው የምትመጡት በሰው ልጅ ላይ ያለ ጉድ ማለት ነው። እና ወንዶችዬ ይህ ነገር ውሸት ነው ብላችሁ አትደምድሙ። አያምጣብኝ አያድርስ ነው ማለት ያለባችሁ እና እኛ አንድ ጊዜ ተጠቃኖ ውስጥ ተጠቅተናል። ግን ገና የሆናችሁ ምንም እስከ ዛሬ ያላመማችሁ ራሳችሁን ጠብቁና ይሄ ነገር እንዳይከሰትባችሁ ነው መጣሪያ ያለባችሁ እንጂ በሰው ልጅ ላይ አይሆንም ብላችሁ ፍልስፍና ነው የሚሆነው እንጂ በእርግጠኝነት አሟቸው አይደለም የሚለውን አስተሳሰብ ባታስቡ ጥሩ ነው። ላችኋለ ውዶች፣ ለዛሬ ያስኩት ቪዲዮ ይህንን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አሌይኩም ወረመቱላ።